የኮምቦልቻ ከተማ አስተዳደር በዝቅተኛ የኑሮ ደረጃ ላሉ የህብረተሰብ ክፍሎች ሰርቶ ያስረከባቸው ቤቶች ሌሎች ከተሞች ተሞክረው የሚወስዱበት ተግባር መሆኑን የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አሕመዲን መሐመድ ተናገሩም። በከተማ አስተዳደሩ በዝቅተኛ የኑሮ ደረጃ ለሚገኙ ነዋሪዎች የተሰሩ የጋራ መኖሪያ ቤቶች ከፍተኛ የክልል የስራ ኃላፊዎች በተገኙበት ተመርቀው ለነዋሪዎች ርክክብ ተፈጽሟል። መስዑድ ጀማል ከተሞች እያደጉ በመጡ ቁጥር ነዋሪዎች የመኖሪያ ቤት ለማግኘት ይቸገራሉ። በተለይ በዝቅተኛ የኑሮ ደረጃ ላይ ለሚገኙ የህብረተሰብ ክፍሎች ይህ ጉዳይ አሳሳቢ ሆኖ ቆይቷል። በኮምቦልቻ ከተማ ይህን ችግር ለመቅረፍ ታስበው በዝቅተኛ የኑሮ ደረጃ ለሚገኙ ነዋሪዎች የተሠሩ የጋራ መኖሪያ ቤቶች ከፍተኛ የክልል አመራሮች በተገኙበት ተመርቀዋል። አሚኮ ያነጋገራቸው ቤት የተረከቡ የህብረተሰብ ክፍሎች በተሰጣቸው ቤት መደሰታቸውን ገልጸዋል። ከዚህ ቀደም ምቹና አስተማማኝ ባልሆነ መጠለያ ውስጥ መቆየታቸውን ጠቅሰው አሁን ያገኙት ቤት እፎይታ እንደሚሰጣቸው ተናግረዋል። የኦርቶዶክስ ተዋሕዶ ሃይማኖት መሪ ነኝ፣ የምኖረው ግን በሙስሊም ቤት ነበረ። እሱም እየተባበረኝ ግለሰብ ነው። አምስት ዓመት በነጻ ተባብሮኛል። ነጻ ቤት ሰጥቶ ልጆቼንም እኔንም ባለቤቴንም አይዟችሁ እያለ አንድ የሚያደርገንን ሁሉ ድጋፍ እየደገፈ እስከ አምስት ዓመት ድረስ ሲተባበረ ይቆይቷል። አሁን ግን የክፍለ ከተማው አመራር እንዲሁም ህዝቡ በሙሉ እኔን መልምሎ ችግሬን ተረድቶ ለዚህ ስራ ደረሰኝ ታላቅ ታላቅ ታላቅ ምስጋና አለኝ። ያው ከብዙ ፈተናና ውጣውረድ በኋላ ለዚህ ደስታ ስላበቃ በጣም አመሰግናለሁ። እግዚአብሔርን አመሰግናለሁ። ለኔም በጣም ብዙ ውጣውረድ የለፉ ሰዎች አሉ። በጣም ተቸግሬ ሰዎች እየረዱኝ ምናምን ነገር ነው ያለሁት። አሁን በቃ ምንም በቃ የሚጎልብኝ ነገር እንደሌለ ነው አሁን የተረዳሁት። ምንም ደስታዬ ወደር የለው። ጎርፍ እየገባብን በጣም ችግር ነበረን። አሁን ግን ተመስገን። ከዚህ የበለጠ ምን ፈልገን? እናመሰግናለን። የኮምቦልቻ ከተማ አስተዳደር ከንቲባ አቶ መሐመድ አሚን ዩሱፍ ከተሞች ሁሉንም ዜጎች መጥቀም የሚችል ስርዓት ሲገነቡ ፍቅርና ሰላምን ማምጣት ይችላሉ፣ እኛም ይህንኑ አምነን እየሰራን ነው ብለዋል። ዛሬ ወደ 36 አባወራዎችን ቤት ቁልፍ አስረክበናል። ደረጃቸውን የጠበቁ ሁሉ ነገር የተሟላላቸው ቤቶችን ነው ያስረከብነው። ዝቅተኛ ማብረሳት ናቸው። እንግዲህ ከተማ የሁሉም ነው። የአንድ የባለ ሀብት ወይም የመካከለኛ ነዋሪው ብቻ አይደለም። የዝቅተኛ ነዋሪውም የሚኖርበት የሚጠቀምበት የራሱ ሀገር ነው፣ የራሱ ከተማ ነው እና ይህ ከተማ ከሚያመነጨው ገቢ እሱም የድርሻውን ማገኘት አለበት ወይም መጠቀም አለበት። ይሄ ሲሆን ፍቅራችን አንድነታችን እያደገ ስለሚሄድ ይሄንን ከተማ አስተዳደሩ ከራሱ በጀትም ከባለ ሀብቶችም አስተባብሮ ነው የሰራ ነው። ዋናው ነገር ከተማ ሁሉንም ዜጎች መጥቀም የሚችል ስርዓት ሲመሰረት ነው ሰላም፣ ፍቅር፣ ምናም የሚኖረው እና አንዱ እየራበው አንዱ የበላ የሚኖር ሰላም ብሎ ማሰብ አይቻልምና በሁሉም መስክ ተጠቃሚነትን ማረጋገጥ አለብን የህብረተሰቡ የሚል ሀሳቤ ያለን። በምክትል ርዕሰ መስተዳድር ማዕረግ የከተማ ልማት ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አሕመዲን መሐመድ ኮምቦልቻ ለሌሎች ከተሞች ምሳሌ የሚሆን ስራ መስራቷን ጠቅሰው በዚህ መልካም ተግባር ላይ ተሳታፊ የሆኑትን አመስግነዋል። ኮምቦልቻ ላይ በአነስተኛ የኑሮ ደረጃ ለሚገኙ የህብረተሰብ ክፍሎች በርካታ ስራዎች እየተሰሩ ይገኛሉ። ከእነዚህ ውስጥ አንዱ የመኖሪያ ቤት ነው። የመኖሪያ ቤት ግንባታ በሁሉም የክልላችን ከተሞች ለዝቅተኛ የኑሮ ደረጃ ላሉ የህብረተሰብ ክፍሎች የቤት ግንባታ ቢኖርም፣ የኮምቦልቻን ግን ልዩ የሚያደርገው በጣም ስታንዳርዱ የተጠበቀና ለሌሎች ሪጂዮ ፖሊታን ከተሞች ሞዴል የሚሆን ቤት ነው። የዚህ አይነት በተለይም ደግሞ ለአነስተኛ የኑሮ ደረጃ ላላቸው የህብረተሰብ ክፍሎች መንግስትና ባለሀብቶች በመተባበር መንግስትና የህብረተሰብ ክፍል በመተባበር ያለማው በጣም በከፍተኛ ጥራት ያለው ቤት ነው። ለዚህ ደግሞ ከተማ አስተዳደሩን ይሄን ለሰሩ አካላት ምስጋና ለማቅረብ እወዳለሁ። እናንተም እንድታመሰግኑልኝ ይጠይቃል። በቀጣይም ለሌሎች አርአያ የሆነ ስራችሁን ሳታቋርጡ ቀጥሉ ሲሉም ዶክተር አሕመዲን መልእክት አስተላልፈዋል።